ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 23 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደቡብ ጎንደር በተደረገ የደፈጣ ጥቃት ሁለት ከፍተኛ አገዛዙ ጦር አዛዦች ተገድለዋል። በክልሉ እየተካሄደ ያለው ውጊያ ቀጥሏል። ዝርዝር የጦር ግንባር መረጃ አለን። አብይ አህመድ ለአዲስ ጦርነት የጦር መሳሪያዎችን እያስገቡ ባለበት ወቅት ሀገራዊ ምክክር የሚል አጀንዳ እያራገቡ ነው። አብይ አስገቧቸው የጦር መሳሪያዎችን በሚመለከት የምንላችኋለን። ብልጽግና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 በደቡብ ጎንደር በተደረገ የደፈጣ ጥቃት ሁለት ከፍተኛ ያገዛዙ ጦር አዛዦች ተገደሉ። በደቡብ ጎንደር ላይጋይንት ትናንት ግንቦት 22 2017 በተፈጸመ የደፈጣ ጥቃት ከፍተኛ የአገዛዙ ወታደራዊ መሪዎች መገደላቸው ተሰምተዋል። ከስቴ ወደ ላይጋይንት በሁለት ተሽከርካሪዎች ሲጓዙ በነበሩ የመንግስት ወታደራዊ አዛዦች ላይ መገንጠያ በተባለ ቦታ ላይ ነው ጥቃቱ የተፈጸመው። በዚህ ጥቃትም ከአጃቢዎቻቸው ጋር በፒካፕ ተሽከርካሪ ሲጓዙ የነበሩ ሁለት ወታደራዊ አዛዦች በተፈጸመባቸው ጥቃት ተገ ተገድለዋል የተገደሉት ወታደራዊ አዛዦች ማዕረግ ከኮረኔል በላይ ሊሆን እንደሚችል ተነግሯል አካባቢው ላይም ጥበቃና ከፍተኛ ውጥረት እንዳለ ተነግሯል ቁስለኞች ወደ ንፋስ መውጫ ሆስፒታል የገቡ ሲሆን የሞቱት አዛዦች ማንነት እንዳይታወቅ አስክሬን ተደባልቋል ተብለዋል በሌላ በኩል ሻለቃ ደምሰው ጫኔ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን ተቀላቅሏል ይህ ፋኖን የተቀላቀለው ያገዛዙ ጦር አባል የአማራ ልጅ የሆናችሁና በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜ ትግሉን እንድትቀላቀሉ በማለት ጥሪ አቅርበዋል። በተመሳሳይ ጎጃም ጎመር ለመግባት ሙከራ ያደረገው የአብይ አህመድ ቡድን በአምስተኛ ክፍለ ጦር ሳተላይትና በወንበርማ ብርጌድ ንስር ሻለቃ በጥምረት ባደረጉት ማጥቃት ክፉኛ ተመቶ ተመልሰዋል። በሌላ በኩል የሶስተኛ ክፍለ ጦር ቀኝ አዝማች ስሜነ ደስታን ብርጌድ የደፈጣ ምት መቋቋም ያቃተው ተሸናፊው የብርሃኑ ጁላ ጦርና ሚሊሻ ንጹሃንን ማገትና ንብረት መዝረፍ መደበኛ ስራቸው አድርገው ቀጥለዋል። በዚህም በጉባላ ከተማ የህዝብ ተቋሚ የሆነውን ትምህርት ቤት ጠበቃውን በማፈን እስከ መሳሪያው አግተው ወስደዋል። የገበሬ ጎተራ በመቅደድ ስንዴ የወሰዱ ሲሆን ባለትዳር ሴቶችን በማፈንም ወስደዋል። ከዚህ ቡድን በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ግፍና መከራ የተቃወሙ ሁለት የመከላከያ ሰራዊት አባላት ከነሙሉ ሙሉ ትጥቃቸው ፋኖን መቀላቀላቸውም ሌላው የፋኖ ስቦ ማስከዳት ስልት ውጤት ነው ተብሏል። በሌላ የኩብለላ መረጃ ደግሞ መቀመጫውን የጁቤ ካደረገው 57ኛ ክፍለ ጦር አባል የነበሩት ወታደር ሀብታሙ አባል እና ወታደር ረጋሳ ወልደ ጊዮርጊስ ጊዮርጊስ ቲመሪ ከነ ሙሉ ትጥቃቸው አፋብሃ በጎጃም ሰባተኛ ክፍለ ጦር ስር የሚገኘው ደጃዝማች ተድላ ጓሉ ብርጌድን መቀላቀላቸው ተገልጿል። ይህ በእንዲህ እንዳለ በሸዋ ቀጠና መንዝ መሃል ሜዳ ሰፍሮ የነበረው የአገዛዙ ኃይል ከተማውን ለቆ መውጣቱ ተገልጿል። የአገዛዙ ኃይል ለዓመታት የቆየበትን ቦታ ለቆ የወጣው ለስምሪት ይሁን ወይስ ለሌላ ጉዳይ የታወቀ ነገር የለም። ሆኖም በመንዝና በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎች እንዳሉ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል የአጭር ሞገድ ለማድረግ የሬዲዮ ስርጭት ሊጀምር ነው መባሉ ደግሞ የዕለቱ አስደሳች መረጃ ሆኗል። ይህ አጭር ሞገድ ሬዲዮ ደግሞ በሀገር ቤት በትግል ሜዳ ላይ ባሉ ፋኖ የሚዲያ ባለሙያዎች እንደሚመራ ነው የተነገረው። ዓላማውም የትግሉን ዓላማ ማስረጽ፣ ወቅታዊ መረጃዎችን ለሁሉም ማዳረስ፣ ሐሰተኛ መረጃ ማክሸፍ የሚሉ ናቸው። ተደራሽነቱ ለገጠሩ ማህበረሰብ ጭምር መሆኑ የተነገረ ሲሆን ኢንተርኔትና የሞባይል ስርጭት በደንብ በማይደርስበት ቦታ በአግባቡ እንዲደመጥ ይደረጋል ተብሏል። ከቀጠናው ውጭ ላለው ማህበረሰብም ትክክል ትክክለኛውን መረጃ መስጠት ሌላው የሬዲዮ ሞገዱ ዓላማ ነው። በሌላ በኩል ሸዋ ደራ ውስጥ ጉንደ መስቀል ከተማ አስተዳደር ስር የሚገኝ ድልድይ በአዲስ ይሰራ በሚል በአገዛዙ ከፈረሰ በኋላ ራሳችሁ ስሩት በሚል ድልድዩ አገልግሎት መስጠት በማይችልበት ሁኔታ ላይ ጥለውት እንደሄዱ ታውቋል። አብይ አህመድ ለአዲስ ጦርነት የጦር መሳሪያዎችን እያስገቡ ባለበት ወቅት ሀገራዊ ምክክር የሚል አጀንዳ እያራገቡ ነው። በርካታ መሳሪያዎችን ወደ ሀገር እያስገባና ለቀጣይ ጦርነት እየተዘጋጀ ያለው ብልጽግና ሀገራዊ ምክክር የሚለውን ማደንዘዣ ቀጥሎበታል። የህዝብ ስቃይ ማይገድባቸው፣ የሀገር መፍረስ የማያሳስባቸው፣ የህዝብ ሞት የማያሳዝናቸው ድኩማን ደግሞ ይህን የሀገራዊ ምክክር ኮሚሽን አጅበው እያስቀጠሉ ነው። በዛሬው ዕለት ከጌታቸው ረዳ፣ ከአዳነች አቤቤ፣ ከታደሰ ወረደ እስከ አረጋ ከበደ የተሳተፉ በት ምክክር የተባለ አብዛዥ አደንዛዥ ንግግር በሚሊኒየም አዳራሽ ተደርጓል። ሆኖም ሆዳደር ካድሬና ፖለቲከኞች የተገኙበት ይህ ምክክር እየተካሄደ ባለበት ወቅት የብልጽግናው አገዛዝ ከምስራቅ እስከ ሰሜን ከምዕራብ እስከ መሃል አገር ጦርነት ለመቀስቀስ ዳርዳር እያለ ነው። ጦረኛውና ግፈኛው የአብይ አህመድ መንግስት ከሰሞኑ ከኤርትራም ይሁን ከትግራይ ኃይሎች ጋር ሊያደርገው ላሰበው ውጊያ ውስጥ ለውስጥ ለመዘጋጀት ይረዳው ዘንድ የሀገራዊ ምክክር ኮሚሽኑን ሰሞነኛ እንቅስቃሴ አጡዞታል። ከሰሞኑ በአውሮፕላን ከዱባ ወደ አዲስ አበባና ወደ ድሬዷ የጦር መሳሪያዎች እየተጓጓዙ መሆኑ ተሰምተዋል። ብልጽግና ታይቶና ተሰምቶ በማይታወቅ ሁኔታ ዘመናዊ መሳሪያዎችን እየገዛና ወደ ሀገር እያስገባ መሆኑ ነው ከውስጥ ምንጮች የተሰማው። አብዛኛው መሳሪያ የገባው በግዢ ሲሆን፣ የተባበሩት አረብ ኤምሬቶች በተወሰነ መልኩ ድጋፍ አድርጋለች። በመሆኑም አገሪቱ ከፍተኛ የሆነውን ሀብቷን ለጦር መሳሪያ ግዢና ለወታደራዊ ጉዳዮች እያዋለች መሆኑም ይታወቃል። በሀገር ውስጥ ያለው ጦርነት አላረካ ያላቸው አብይ አህመድ በአሁኑ ሰዓት ከኤርትራ ጋር ጦር ገጥ ተገጥመው ቀጠናውን በጦርነት ለማመስ ተሰናድተዋል። ታዲያ ወደ ትግራይ የሚጓዙ ሸቀጥ የጫኑ ተሽከርካሪዎችን ያገደው የአብይ አገዛዝ ጌታቸው ረዳንና ታደሰ ወረደን ከፊት ለፊት አስቀምጦ ሀገራዊ ምክክር ሲል ተሳልቋል። አስገራሚው ጉዳይ ደግሞ የአገዛዙ ልሳን ኢቲቪ ታደሰ ወረደ የተሳተፉበት ብሔራዊ ምክክር በማለት ሀገራዊ ምክክሩን ትግራይም ተሳትፋበታለች ለማለት ሞክረዋል። እዚሁ አዲስ አበባ ያለው ህዝብ ይመለከተኛል ያላለውን ምክክር ታደሰ ወረደ ስለታየ ብቻ ትግራይን ይወክላል ማለት እንዳልሆነ ግን ሁሉ ሁሉም ያውቀዋል የአማራን ህዝብ በድሮን እየጨፈጨፈ ተቋማቱን እያወደመ ክልሉንና ጦርነቱን ይመራሉ የተባሉትን አረጋ ከበደን በተወያይ መልክ አስቀምጧቸዋል ሀገራዊ ምክክር ችግሮችን ለመፍታት ሀገራዊ አንድነትን ለማምጣት ያኮረፉ ኃይሎችን ለመሳብ ዘላቂ ሰላምን ለመፍጠር ለአከራካሪ ጉዳዮች መፍትሄ ለመስጠት የሚደረግ አለም አቀፍ ሁነት ቢሆንም ብልጽግና ግን ይህን ምክክር እያደረገ ያለው ሲልካቸው ወዴት ሲጠራቸው አቤት ከሚሉ ሆዳደር ካድሬዎቹና አሸርጋጆቹ ጋር እንጂ ጥያቄ ያለን ካሉ ካድሪዎቹና አሸርጋጆቹ ጋር እንጂ ጥያቄ ያለን ካሉ ኃይሎች ጋር አይደለም። ይህ ያልሆነበት ምክንያት ደግሞ ለድርድርም ሆነ ለምክክር የሚሆን መንግስታዊ ቁመናና ታማኝነት ስለሌለው ነው። በመሆኑም ጦርነትን እየጠበቀ ህዝብን ከቦ እያስራበ፣ ህፃናትና እናቶችን በድሮን እየደበደበ፣ ሰዎችን ከቤታቸው እያፈናቀለ፣ አገራትን እየተነኮሰ፣ ህዝብን በጅምላ እየጨፈጨፈ ነው። አገዛዙ ስለ ብሔራዊ ምክክር የሚያወራው የሆነው ሆኖ ፋኖ፣ ህዋት፣ የኦሮሞ ነጻነት ሰራዊትና ሌሎች ጠንካራ ፖለቲካ ፓርቲዎች የሌሉበት ያለበት ምክክር በብልጽግናና በአጃቢዎቹ ብቻ እየተካሄደ ነው። አማራና ኦሮሚያ ክልሎች ውጊያ እያስተናገዱ፣ ትግራይ ዳግም ከበባ ውስጥ እየገባች ሶማሌ ክልል ወደ ግጭት የሚያመራ ውጥረት ውስጥ እያለ፣ አፋር ለሌላ ጦርነት መዘጋጃ ምድር ሆኖ፣ አዲስ አበባን ጨምሮ ከተሞች በኑሮ ውድነትና በቤት ፈረሳ እየታመሱ ብልጽግና ግን ሀገራዊ ምክክሩን እያጠናቀቀ ነው። ምክክሩን ከማን ጋር አደረገ የሚለውን ታሪክ መዝግቦ የሚያስቀምጠው ይሆናል። የፌዴራል ፖሊስ ዳይሬክተሩ በእገታ ገንዘባቸው የተወሰደባቸው ዜጋዎች ይመለስላቸዋል ሲሉ ተሰሙ። የፌዴራል ፖሊስ ዳይሬክተር ጀኔራል የሆኑት ደመላሽ ገብረ ሚካኤል ከፋና ቴሌቪዥን ጋር በወቅታዊ ጉዳዮች ዙሪያ ቃለመጠይቅ አድርገዋል። ይህ ትናንት ማምሻውን የተደረገው የደመላሽ ቃለመጠይቅም በማህበራዊ ሚዲያም አነጋጋሪ ሆኖ ውሏል። ሰውየው በቃለመጠይቃቸው ሲያነሷቸው የነበሩ አስተያየቶችና መረጃዎች የተሰጡት ስለ ኢትዮጵያ ይሁን ስለ ሌላ ሰላማዊ አገር ልናውቅ አልቻልም የሚሉ መረጃዎች በርክተው ተሰምተዋል። ኢትዮጵያ ሰላም ናት፣ በየትኛውም የኢትዮጵያ አቅጣጫ በሰላም መንቀሳቀስ ይቻላል፣ የሚታገትም የሚገደልም የለም ብለዋል ዳይሬክተር ጄኔራሉ። እርሳቸው ይህን ይበሉ እንጂ አሁን ባለችው ኢትዮጵያ ሰዎች ከመዲናዋ አዲስ አበባ ወጥተው ሰበታና ሱሉልታ እንኳን በሰላም ደርሰው መመለስ እየከበዳቸው ነው። ለዚህ ማሳያ ይሆን ደግሞ የራሱ የአገዛዙ ባለስልጣናት ጭምር በሱሉልታና አካባቢው በየሳምንቱ እየተገደሉና እየታገቱ መሆኑን አገር ያውቀዋል። ከአዲስ አበባ ጎጃም በሚወስደው መንገድ ገብረ ጉራቻና ጎሃ ጽዮን ላይ በየሳምንቱ መኪና ሙሉ ሰው መታገቱም አለሚያወቀው ሀቅ ነው። በመዲናዋ አዲስ አበባና ናዝሬት ባሉ ከተሞች እንኳን በርካታ ባለ ሀብቶች በፌዴራል ፖሊስና በደህንነት አባላት የሚፈጸምን እገታ በመፍራት ከአገር ሸሽተዋል። በአብዛኛው የኢትዮጵያ አካባቢ ገብቶ መውጣት ሰርቶ መብላት እጅግ አዳጋጅ ከሆነ ሰነባብተዋል። ታዲያ ይህ ባለበት ሁኔታ የአገዛዙ ዋነኛ ሰው ከሆኑት መካከል አንዱ ደመላሽ ኃይለ ሚካኤል በሁሉም አቅጣጫ ሰላም ሆኗል እንደ ልባችሁ ተንቀሳቀሱ ብለዋል። አክለውም በኦነግ ሸኔ ታጣቂዎች ታግታችሁ ገንዘባቸው የተወሰደባችሁ ሰዎችን አስረናል ብራችሁ ይመለሳል ሲሉ ተደምጠዋል። እርሳቸው ይህን ይበሉ እንጂ እጃቸውን ለብልጽግና ሰጡ የተባሉ የሸኔ ታጣቂዎች አግተው ከዘረፉት ገንዘብ በተጨማሪ ከ90 ሺህ እስከ 250 ሺህ በግብር ስም ከድሃው የተሰበሰበው ገንዘብ እየተሰጣቸው ነው። በሁሉም መልኩ በዚህ ዙሪያ የነበረውን ችግር ለማስቀረት በተሰሩ ኦፕሬሽኖች በቁጥጥር ስር እንዲውሉ የማድረግ በተለያየ መልኩ ደግሞ ያገኟቸውን ገንዘቦች እሱ በባንክ እንዲታገድና በሕግ ቀጣይ የምርመራ ሂደቱ እያለቀ ሲሄድ ህብረተሰቡ በዚህ ጥቃት የደረሰበትና ገንዘቡን እነዚህ ሽብር ኃይሎች የቀሙትን ለመመለስ የሚሰራበት ሁኔታ በምርመራ እየታየ ነው ያለው። ቀላል የሚባል ብር አይደለም። በብዙ ሚሊዮኖች የሚቆጠር ፖሊስ አሳግዶ ምርመራ እያከናወንባቸው ነው ያሉት። ለዚህ በሽብር ኃይሎችን ሌሎች የእነሱንም ስም ከቨር እየተጠቀሙ ይሄንን የሚሰሩና በግልም ደግሞ እንደ ገቢ ምንጭ አይተው በዚህ ጉዳይ ላይ የተሰማሩትን በቁጥር ስር እያዋልን ተጠያቂ እያደረግን ያለ ነው። አሁን ላይ ቅድም ካነሷቸው የሽብር ኃይሎች ከ972 በቁጥር ስር ውለዋል ከምንላቸው ውስጥ በተለያየ ጊዜ ህብረተሰቡ ላይ እገታም ግድያም ሲፈጽሙ የነበሩ ኃይሎች ጭምር የተካተቱበት ምርመራና ኦፕሬሽን ነው። ለዚህ አሁን ሁላችንም እንደምናውቀው ብዙ በዚህ ጉዳይ ላይ የሚሰማ ነገር የለም። በመስመሮች ላይም በመስመሮች ላይም ባለው እንቅስቃሴ የፌዴራል ፖሊስ የወንጀል መከላከል ኃይላችን በጣም ጠንካራ የፈጥኖ ደራሽ ኃይል አለ። ጠንካራ የኮማንዶ ኃይል አለ። ይህ ኃይል በአራቱም የሀገራችን ማዕዘኖች ስምሪት ያደርጋል። በአምስቱ የአዲስ አበባ መውጫ የክልል መንገዶች ላይ ፓትሮሎች ይደረጋሉ። በዚህም ከአራት መቶ በላይ መንገድ ላይ ዘረፋዎችን፣ ግድያዎችን ሲፈጽሙ የነበሩ ኃይሎች ላይ የተለያዩ ደረጃ ያላቸውን እርምጃዎች ወስዷል። አብዛኞቹን በቁጥጥር ስር አውሏል። አሁን ላይ ብዙውን ሶሻል ሚዲያ ላይ ከምንሰማው በስተቀረ ሁላችንም አብዛኛውን እንቅስቃሴ እናደርጋለን። መንገዶቻችን በየትኛውም መልኩ በጣም የተሻለና፣ የተፈለገበት ቦታ የሰው መንቀሳቀስ የሚችልበት ሁኔታ ተፈጥሯል ማለት ነው። የአቶ ጌታቸው ፓርቲ በሶስት ወር ውስጥ በትግራይ ጉባኤ አካሂዳለሁ ሲል በሰጠው መግለጫ አሳወቀ። በአቶ ጌታቸው ረዳና በቡድናቸው ተመስርቶ በብልጽግና ከፍተኛ ድጋፍ የሚደረግለት ስምረት የተባለው ፓርቲ ዛሬ ከአዲስ አበባ ሸራተን አዲስ ይፋዊ መግለጫ ሰጥቷል። መግለጫው ይሰጣል ተብሎ የተጠበቀው ከመስራቾች አንዱ በሆኑት አቶ ጌታቸው ረዳ አማካኝነት ቢሆንም እሳቸው ታመዋል በሚል መግለጫውን ሳይሰጡ መቅረታቸው ተነግሯል። መግለጫውን የፓርቲው የኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳይ ጉዳይ ሀላፎም ሰጥተዋል። አቶ ረዳይ ፓርቲው መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ ገልጸዋል። አዲሱ ፓርቲ የተመሰረተው በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስና የተለየ ሀሳብ ያለው በማስፈለጉ ነው ብለዋል ሰውየው። ይሁን እንጂ ይህ ፓርቲ የተመሰረተው በአብይ አህመድ ፍላጎትና በጌታቸው ረዳ የቂም በቀል እንቅስቃሴ ነው የሚሉ አሉ። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ ፓርቲ ነው ይላሉ ነጌታቸው ረዳ። ሆኖም ይህን ችግር ለመፍታት ደግሞ ከቀድሞ ጓዶቻችን ይልቅ ከአብይ አህመድ ጋር መስራት ይሻለናል፣ ለዚህም በአፋር ክልል አዲስ ጦር እያሰለጠንን ነው ሲሉ ይገልጻሉ። ማንኛውም ሀሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል እንደሚችል አሳውቀዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎች እንሰራለን ብለዋል። ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ሲሉ ገልጸዋል። ነገር ግን እነ ጌታቸው እንደሚሉት ሶስት ሶስት ወራት በቀሩት በዚህ ዓመት በትግራይ ተንቀሳቅሰን የፓርቲ መመስረቻ እናሟላለን ብለዋል። ከትግራይ ተባረውና ሸሽተው የወጡት እነ ጌታቸው ረዳ እውን በትግራይ ክልል ህወሓት እያለ ተንቀሳቅሰው ይህን ያደርጋሉ ወይ የሚለው ተጠባቂ ጥያቄ ነው። ነገር ግን ከአብይ አህመድ ጋር በፈጠሩት ጥምረትና ከህወሓት ጋር እየተፈጠረ ባለው ውጥረት በጦርነት አሸንፈን እንገባለን በሚል እምነት ነው ይህን እያሉ ያሉት ይላሉ ያነጋገር ናቸው። አስተያየት ሰጪዎች አቶ ረዳኢ ሀለፎም በህወሓት ውስጥ ሰላም እንዳይኖር የሚሰሩ አራት ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ነው። ትግራይን ሰላም የነሷት መላው የህወት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገ ወጡን ጉባኤ ያካሄዱት ናቸው እነዚህ አካላት ሲሉ ተናግረዋል። ሆኖም እነዚህ ግለሰቦች እነማን እንደሆኑ አልገለጹም። ፓርቲው የዚህ ዓመት ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድ አሳውቀዋል።